አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጋሞባልትና ተከታዮች እንዴት ናችሁ? በግራም በቀኝም ያላችሁ ሁላችሁም ሰላም ናችሁን? ያሉው አልሐምዱሊላህ፣ ሁሉ ሰላም ነው፣ ሁሉ ተማም አለን። አልሐምዱሊላህ። ያው ዩቲዩብ ላይ ላይቭ ጠፍተናል። ላይቭ የጠፋ ነው ደግሞ ቪዲዮስ ፖስት እዩልን፣ እዩልን ቪዲዮቻችን ከተመቻችሁ ሼር ኮፒ ሊንክ ላይክ ማድረግ እንዳትረሱ። ዛሬ ይዤላችሁ የመጣሁኝ ከቀረጥ ነጻ። ስለ ቀረጥ ነጻ ብዙ ጊዜ በየኮመንቱ ተጠይቁኛላችሁ ተቆርጦ የተፖሰተ ፎቶ ላይ ቪዲዮ ላይ ጭምር ቢንቢ ነክሶኝ በጣም ነው እያሳከኛለሁ እና ጠይቁኛላችሁ ከቀረጥ ነፃ ላይፍ ላይ መታችሁ ጠይቁኛላችሁ። ግን ለሌላ ጊዜ ለሌላ ጊዜ ሌሎች ላልሰሙ ሰዎችም እንዲደርስ በቪዲዮ መልክ እንዲቀመጥ ዛሬ ከቀረጥ ነፃ እንዴት ማጻፍ እንደምትችሉ እኔ ስለ ካርጎ ከሳውዲ ወይንም ከአረብ ሀገር ምን ይዘን ብንመጣ ይጠቅማል ብላችሁ በጠየቃችሁኝ ጥያቄ ቪዲዮን ስሰራ መጀመሪያ ላይ ምን ብያለው? ፈሴን ፈሳው አንዳንዴ መተንፈስም ግድ ነው እና ለጠየቃችሁኝ ጥያቄ ቀረጥ ነፃ ወረቀት የያዛችሁ እና ያልያዛችሁ ያዛችሁ ብዬ ለይቼ ነው። ቀረጥ መክፈል እንችላለን የምትሉ ሰዎች ይሄን ያህል አምጡ፣ ቀረጥ መክፈል አንችል የምትሉ ሰዎች ደግሞ ባታመጡ ብዬ ከቀረጥ ነፃ ወረቀት አለን የምትሉም እንድታመጡ በሶስት ነው እኔ መድቢያችሁ ስለ ከሳውዲ ከምታመጡት እቃ ምን ምን ማምጣት እንዳለባቸው የነገርኳችሁ ማለት ነው። ስለዚህ ዛሬ ደግሞ ማጫወታችሁ ከቀረጥ ነጻ እንዴት ማጻፍ ይቻላል እንዴት ነውስ ምናምን የሚለውን ነገር አይ ቲንክ በመላው አረብ ሀገር ላይ ያለና የሚኖር ነገር ነው። ከቀረጥ ነጻ ማጻፍ ውስጥ የቀረው የመኪና ቀረጥ ነጻ ብቻ ነው። እሱንም አሮጌ መኪና ወደ ኢትዮጵያ አይገባም፣ ከገባም አዲስ መኪና ነው። ለአዲስ መኪና ደግሞ ቀረጡ ስለሆነ ማንም ነጋዴ አዲስ መኪና ማግባት አይፈልግም፣ ማስገባት አይፈልግም። ይሄ ላርጎም አልቋል። እንደገና ዛሬ እኮ ሁለት ነው የቀረ ማለት ነው። ስለዚህ ምንድነው ከቀረጥ ነፃ ለማውጣት ዋና የሚያስፈልገው? በመጀመሪያ ደረጃ ቪዲዮውን ከመጀመራችሁ በፊት ላይክ ማድረግ እንዳትረሱ። ቪዲዮውን ሼር አድርጉ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷንም እየተጫናችሁ ቤተሰብ ሁኑ። የእናንተ ላይክ ላይክ ስታደርጉ ምንድነው ጥቅሙ መሰላችሁ? ላይክ እና ሼር ማድረግ ምንድነው ጥቅሙ? ሌላ ላልደረሰው ሰው ቪዲዮ ተደራሽ እንዲሆን ቫይራል እንዲወጣ ይረዳል። ሌላ ምንም ነገር የለም። ከዛ የምትፈልጉትን ደግሞ ኮመንት ኮመንት ላይ ስድብም ቢሆን አስቀምጡልኝ። ባይዘዌ ይመቸኛል አንባሉ ኮመንት በጣም ነው የምከታተለው ማለት ነው። እንዲህ ሳይ ደግሞ ምን ምን እያየች ነው እንዳትሉ፣ ካሜራው እዚህ ጋር እንደሆነ አውቃለሁ፣ ግን እኔ እንደዚህ ብዬ ማውራት ስለምወድ ነው። እና ከቀረጥ ነጻ ለማውጣት ዋና ዋና የሚያስፈልገው ክራቴሪያ ምን መሰራችሁ? ይሄ ከቀረጥ ነጻ በባህር የገቡትን አይመለከትም። በኡምራ የገቡትን አይመለከትም። በዚያራ የገቡትን አይመለከትም። ይህ የቀረጥ ነፃ ወረቀት በጠለብ የገቡትን ብቻና ብቻ ነው ወይንም በአይዲ የገቡትን ነው። አይዲ እዛ የቀረጥ ነፃ ለማሰራት በመጀመሪያ መስፈርቱ ምንድ ነው? ተሰዳችሁ ከሄዳችሁበት ሀገር ላይ በህጋዊ መልክ ቢያንስ በአይዲ ሁለት አመት መኖር አለባቸው ነው የሚለው። በአይዲ ሁለት አመት ሁለት አመት ከኖሩ ደግሞ ምንድነው? የሚያስፈልገው ስቴትመንት ማለት ሁለት አመት እዛ ሀገር የኖራችሁትን ስሊፑን ስባችሁ ከሹሜሴ ማምጣት አለባችሁ። አንደኛ ሁለት አንደኛ እዛ ሀገር በሁለት አመት በአይዲ መኖር ነው። ሁለተኛ ደግሞ የኖራችሁበትን የአመት አይዲያችሁ የታደሰበትን የዓመተ ምሕረቱን ስቴትመንት ስሊፕ ስባችሁ ማምጣት ነው። ስሊፕ ነው የሚባለው፣ ፕሪንት ፕሪንት ስባችሁ ማምጣት ነው። ሶስተኛ ደረጃ ደግሞ የገባችሁበት ዱኩልያ ዱኩልያ ቪዛው ኮፒ ሊኖራችሁ ይገባል እዛ ሀገር መጀመሪያ ስትገቡ የሚሰጣችሁ ዱኩልያ ቪዛ አለ አይዳችሁ የሚሰራበት ማለት ነው ያ ሊኖራችሁ ይገባል በሶስተኛ ደረጃ በአራተኛ ደረጃ ደግሞ ያኔ ድሮ ስትገቡበት የነበረ የገባችሁበት የፓስፖርት ቁጥር ወይንም ፓስፖርቱ ኮፒ ወይ ፓስፖርቱ ራሱ መኖር አለበት ወይ ባለስንት ባለ ስንት ቴሌ ነው ዝርዝር ይዘሻል። ኦኬ፣ ከዛ ፓስፖርት አራተኛ ፓስፖርት ነው። ፓስፖርታችሁ ድሮ የገባችሁ እና አዲስ የታደሰው ፓስፖርት ሁለቱም ነው የሚያስፈልጋችሁ። በአምስተኛ ደረጃ ደግሞ 365 ዶላር ብር፣ ሪያል አይ ቲንክ በዛ ሀገር ማለት ነው፣ ወይም በመላው ሀገር በሚያስማማ መቶ ዶላር ያስፈልጋችኋል። መቶ ዶላር ታስቅጥን ካዘጋጃችሁ በኋላ እቃ እንድትመርጡ ይሰጣችኋል። የእቃው ሜኖ ማለት ነው፣ ምን ምን እቃ ማስገባት እንዳለባችሁ። ሁለት አይነት ወረቀት ነው የሚሰጣችሁ፣ 30 እቃ ያለው አለ 10 ምናምን እቃ ያለው አለ። ሶ ከዛ ላይ ቁጭ ብላችሁ ሁለቱንም ማንበብ አለባችሁ እሺ ብላችሁ ከመፈረማችሁ በፊት ማለት ነው። ይሄን እቃ ነው የምፈልገው ብላችሁ ከመምረጣችሁ በፊት ማንበብ አለባችሁና እያንዳንዱ ከሶፋ እስከ መወልወያ ድረስ ማስገባት ይቻላል። ባይዘወይ በዛ ወረቀት ማለት ነው። በዛ እሺ፣ በዛ ልከን ደግሞ ድጋሚ ቀረጥ ይጠይቁናል ምናምን አይጠይቁም። ዋናው ያ ወረቀት፣ የተጻፈበት ወረቀት፣ ፓስፖርት እቃውን የምታወጣው ሰው ራሷ ናት መሆን ያለባት፣ ፓስፖርቱም ራሱ ነው መሆን ያለበት፣ የራሷ እቃ ያስገባችበት ፓስፖርት ማለት ነው። ያ ከሌለ ኦፍኮርስ ትከፍያለሽ፣ ወይንም አንቺ ሳታስመሪ፣ ያ ደግሞ ቦሌ ውጭ ጉዳይ ሚኒስቴሬት ነው። እዛ ሄደሽ አስመርተሽ ነው ቀጥታ ጉሙርክ የምትሄጂው እንጂ ጉሙርክ ዝም ብለሽ ከኤርፖርት ወርደሽ ጉሙርክ አትሄጂም። ሄደሽ የምታስመሪበት ቦታ አለ። ባይዘዌ እኔ ስላላስመራሁኝ ለሌላ ሰው ነው የሸጥኩት፣ አላውቀውም እና መሸጥ ብፈልጉ መሸጥ ትችላላችሁ። ስንት ያወጣል መሰላችሁ ሺህ አምስት ከዛ በላይ ያወጣ። የእቃ ቀረፅ ነፃ ወረቀት እዛ ሳውዲ ላይ እና ያንን ታስመሪያለሽ አስመርተሽ ነው ጉሙር ከሄደሽ እቃሽን የምታወጪው። እቃሽን ስታወጪ ከቀረፅ ነፃ ጽፈሽ ምንድን ነው የምትከፊው የጫኝ አውራጅ እንደገና ደግሞ የመጋዘን ኪራይ። ከቆየ እቃሽ ገብቶ ከቆየ በየቀኑ አንዳንድ ሺህ ብር ነው የሚቆጥረው። ድሮ ነው አሁን አላውቅም። አንዳንድ ሺህ ብር ይቆጥራል። ለምሳሌ አስር ቀን ካደረ አስር ሺህ ብር ትከፍያለሽ። ሀያ ቀን ካደረ ሀያ ሺ ብር ትከፍያለሽ አንቺ ቃሽ ገብቶ ቀኑ በቆጠረ ቁጥር የቤት ኪራይ የመጋዘን ኪራይ ቆጥርብሻል የተሸካሚ የጫኝ አውራጅ ግን እስከ አንድ ሺህ ብር ነው። ከዛ በላይ አይወስዱብሽም። ጫኝ እናውራጅ እንዲፈትሸው ምናምን እቃሽን ሰብሰቦ መኪና ላይ የሚጭኑልሽ ማለት ነው። ስለዚህ ከቀረጥ ነፃ ለማውጣት የሚያስፈልጋችሁ እነዚህና እነዚህ ክራቴሪያዎች ብቻ ናቸው። እቃ ደግሞ ስታስገቡ፣ ስትገዙ ወረቀቱ ላይ በተጠቀሰው መሰረት ነው ማስገባት ያለባቸው። ለምሳሌ አንድ ደርዘን ብርጭቆ ከተባለ አንድ ደርዘን ብርጭቆ ማለት አስራሁለት ብርጭቆ ነው። ከአስራሁለት ብርጭቆ አንድ እንኳን ትርፍ ብትወስዱ ማለት ነው አስራ ሶስተኛ ትቀርጣላችሁ። የሽንኩርት መፍጫ አንድ ከተባላችሁ አንድ ነው። ሁለት ካደረጋችሁ አንዱን በቀረጥ ቀርጣችሁ ነው የምትወስዱት፣ አንዱን በነፃ ነው የምትወስዱት። ቲቪ ደግሞ ሳይዝ አለው። ከስንት ኢንች ጀምሮ ምን አይነት ብራንድ እንደሆነ እዛ ላይ ይጠቅሳል። እዛ ላይ ከጠቀሰ ውጪ ለየት ያለ ብራንድ ኢንቹ ከፍ ያለ ከወሰዳችሁ ትቀርጣላችሁ። ገብቷችኋል? ስለዚህ እያንዳንዱን እቃ ፓንት ለምሳሌ ግማ አንድ ደርዘን ነው፣ አስራ ሁለት ፍሬ አስራ ሁለት ፍሬ ፓንት ከያሽ ሌላ አስራ ሁለት ፍሬ ከያሽ ሌላ የአንደኛውን ትቀርጫለሽ ግዴታ ነው። ልብስም እንደዚያው የተለያዩ ቀሚሶች እያንዳንዳቸው በአጠቃላይ ተጠቅሷል። ሶፋ፣ ቆም ሳጥን፣ አልጋ ደብል የሆነ እቃ በአጠቃላይ ይቀረጣል ማለት ነው። ስለዚህ ውዶችዬ የዛሬ ቪዲዮ ተጣድፍኩባቸው ሮጥኩኝ፣ ሮጥኩኝ በጣም ሳውራ ዛሬ ደለለለለለ አልኩባችሁ፣ በጣም ይቅርታል ሰው መጥቶ እንደዚህ እንዳሁኑ እንዳያቋርጠኝም ስላሰብኩኝ ነው። አሳቤ እኔ ሰው ሲያወራኝ ከጎን ላወራ ያሰብኩት ትንሽ ብትንት ልብኛለችና ለዛ ነው ቶሎ ቶሎ ቶሎ ማወራባችሁ። የዛሬ ቪዲዮ ሄድ ይመስላል። ከተመቻችሁ ላይክ ማድረግ እንዳትረሱ፣ ሰብስክራይብ ሼር ማድረግም እንዳትረሱ። እወዳችኋለሁ። እኔ ጋ ሞባይል ትናነኝ። ፒስ። ግን ስድብም ቢሆን ኮመንት መጻፍ እንዳይረስ